የሀዲያ ዞን ምክር ቤት የአራተኛ ዙር 12ተኛ ዓመት 24ተኛ መደበኛ ጉባኤ በዞኑ በሁሉም መስኮች የተከናወኑ አፈጻጸሞችን በመገምገምና የቀጣይ አቅጣጫ በማስቀመጥ ተጠናቋል። የዞኑ ምክር ቤት ዋና አፈ ጉባኤዋ ወይዘሮ ቴነሽ ሙሉጌታም ጉባኤው የምክር ቤቱ አባላት በዞኑ በሁሉም መስኮች በስድስት ወራት ውስጥ የተከናወኑ አፈጻጸም ሪፖርቶችን የገመገሙበትና በጠንካራና ደካማ ጎኖች የተነሱ አፈጻጸሞችን በመለየት የቀጣይ ጊዜ አቅጣጫ ያስቀመጡበት እንደሆነም ተናግረዋል። የሚቀርቡ ሪፖርቶ ሰዎችም ከጊዜ ወደ ጊዜ መሻሻሎችን እያሳዩ መሆኑን የገለጹት ዋና ፈጉቤዋም የተገኙ ተጨባጭ ለውጦችን ለማስቀጠል የድጋፍና ክትትል እንዲሁም የቅንጅት ስራዎች ተጠናክሮ እንደሚቀጥሉ መመላክተዋል። የሚኖረው ክትትላችን እጅግ በጣም የተጠናከረ ይሆናል ብዬ አስባለሁ። ምክንያቱም ባለፉት ጊዜያት ላይ ሪፖርት ከመመርመር ተቋም ላይ ጠርቶ ደግሞ ከማዳመጥም ከስድስት እስከ ስድስት ወረዳ ላይ ደግሞ እስከ ቦታ ሄደን የተመለከትናቸው ተግባራት አሉ። ምክር ቤት ደግሞ ያሳያቸው ነገሮች አሉ። ከዚህ በተሻለ ሁኔታ ላይ አሁን ደርሰን ካለንበት ደረጃ ከፍ ያለ አካሄድ የክትትልና ቁጥጥር ስልቱንም ጭምር በአባላት ሲንጓር ደንብ ላይ ወይም ህገ መንግስቱ ከሚፈቅደው ጉለት እንዳይኖር አጠናክረን እንሄዳለን በጉባኤውም የአስፈጻሚ መስሪያ ቤቶች የተከናወኑ የስድስት ወራት አፈጻጸም ሪፖርት በዞኑ ዋና አስተዳደሪ በአቶ ማቴዎስ ሰንየው በኩል በዝርዝር ቀርበዋል በዚህም በግብርና በጤና በስራ ዕድል ፈጠራም በጸጥታ በትምህርትና ኢንቨስትሜንት ዘርፎች የተከናወኑ ተግባራትም በዝርዝር የቀረቡ ሲሆን በውሃ በከተማ ልማት በትራንስፖርትና በሌሎችም ዘርፎች የተከናወኑ አፈጻጸሞችም በስፋት ተዳሰዋል በግብርናው ዘርፍ ምርትና ምርታማነትን ለማሳደግ በተሰጠው ልዩ ትኩረት በመስኖ ልማት በአመት ከአንድ ጊዜ በላይ አርሶ አደሩ እንዲያመርት እየተሰራ ነው ያሉት ዋና አስተዳደሪውም ከአፈር ማዳበሪያና ምርጥ ዘር አቅርቦት ጋር ተያይዞ አበረታች ስራዎች እየተከናወኑ ስለመሆንም አስረድተዋል። ከግብርና ስራዎች በጥሩ ጎን የተገመገመው ዛሬ ጉባኤ ላይ ግብርና ላይ በርካታ ስራዎች የተሰርተው ውጤት እንደመጡ ምክር ቤት አባላት ገልጸዋል። ከምርጥ ዘር ጋርና ከአፈር ማዳበሪያ ጋር ተያይዞ ጥንቃቄ ይደረግ የማዳበሪያ አቅርቦትና ስርጭት አምና ጥሩ ነው የሚል አንስተዋል። ግን ዘንድሮም በጥንቃቄ ተገቢ ያልሆነ እጆች እዚ አካባቢ እንዳይገኙ የተቀመጡ አቅጣጮች አሉና አምና ለምሳሌ ከተሰራጨው ከኛ ተገዝቶ ከመጣ መቶ በመቶ ገንዘብ ሸጠን መልሰናል ማለት ነው። ይሄ ትሬንድ መቀጠል አለበት። ዘንድሮ ወደ ሶስት መቶ ሺ ኩንታል በላይ ነው የሚገባው ከዚህ ውስጥ ሰማኒያ ሺ ኩንታል በእጃችን ደርሰዋል ለበልግ እና ባለፈው ለበጋ መስኖ የሚሆነው የነዚህን ማዳበሪያዎች እያንዳንዱ አካባቢ ያድርሰናል ማለት ነው። ቀድመን ዝናብ ሳይመጣ አርሶ አደርጅ ሊደርስ በሚችል አግባብ ማዳበሪያውን ወደዛ ወስደናልና አሁን አንዳንድ የመንገድ ችግር ያለባቸው አካባቢዎችም ላይ ቀድሞ እንዲገባ አቅደን እየሰራ ነው። ኢትዮጵያ ደግሞ የማህሩንም ጭምር በጤናው ዘርፍ እንደ ዞን በተሰራው ስራም 83580 ቤተሰብን የሙሉ ፓኬጅ ተጠቃሚ ለማድረግ ታቅዶም 72360 ቤተሰብን ተጠቃሚ ማድረግ መቻሉም በሪፖርቱ ተነስተዋል። በተለይ የእናቶችና ህጻናትን ሞት ለመቀነስም ዘርፈ ብዙ ተግባራት መከናወናቸውም በሪፖርቱ ተመላክተዋል። ምክር ቤቱም ከህብረተሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በስፋት የመከሩበት እንደሆነም ተናግረዋል። በሌላ በኩል የሀድያ ዞን ከፍተኛ ፍርድ ቤት የስድስት ወራት አፈጻጸም ሪፖርት በፍርድ ቤቱ ፕሬዝዳንት ዳኛ ጥላሁን ዳታሞ በኩል የቀረበ ሲሆን በወንጀልና ፍትሐ ብሔር መዝገቦች ላይ ውሳኔ ከመስጣት አንጻር ከታቀደው 92 ከመቶ በላይ ማሳካት መቻሉንና ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ስነጻጸር የተሻለ አፈጻጸም እየተመዘገበበት እንደሆነም አቅርበዋል። ሆኖም ከተዘዋዋሪ ችሎት አገልግሎት አሰጣጥ ጋር ተያይዞ ዝቅተኛ አፈጻጸም የተመዘገበበት እንደሆነ በሪፖርታቸው ያነሱት ፕሬዝዳንቱም፣ ለዚህም የባጀትና ተያያዥ ጉዳዮች ችግር ለክፍተቱ መፈጠር መንስኤ ነው ብሏል። የምክር ቤቱ አባ ባለትም የቀረቡ ሪፖርቶችን መነሻ በማድረግ በግብርና ግብአት አቅርቦት፣ በንጹህ የመጠጥ ውሃ ተደራሽነት፣ በመድኃኒት አቅርቦት፣ በመንገድ፣ በሰላምና ጸጥታ ዘርፎች የተመላከቱ ክፍተቶችን እንዲቀረፉ ጠይቀዋል። እንዲሁም በትምህርት ጥራት፣ በኢንቨስትመንት፣ በኤሌክትሪክ አገልግሎት፣ በአጠቃላይ በኢኮኖሚ፣ በማህበራዊ፣ በህግና ፍትህ ጉዳዮች ላይ በልዩ ትኩረት መሰራት እንዳለበትም የምክር ቤቱ አባላት አሳስበዋል። በዚህ ሰዓት ላይ ማህበረሰቦቻችን የሚያነሱ አንኳር የሆኑ ጥያቄዎች አሉ። የመንገድ የውሃ የመብራት የትራንስፖርት እና እንደዚሁ መሰል የሆኑ የመሰረተ ልማት ጥያቄዎች ጎላ ብለው ይነሳሉ። ይህን ጥያቄ መንግስት ብቻውን አይመልስም፣ መንግስት ብቻውንም ደግሞ አይጠብቅም። ባለቤት የሆነው ማህበረሰቡ ከሱ የሚጠበቀውን ድርሻ በማዋጮ መደገፍ፣ አብሮ የመስራት የህብረተሰብ ተሳትፎን ማከል ይጠበቅበታል። ሁለተኛ ተሰርቶ በለሙባቸው አካባቢዎች ላይ ልማቱን በባለቤትነት መጠበቅ እና ለረዥም ዓመት አገልግሎት እንድሰጥ ማስቻል አለበት። መጨረሻም በዞኑ ዋና አስተዳደሪ በአቶ ማቴዎስ አንዮ በኩል በእጩነት የቀረቡ የተለያዩ ሹመቶችን ተቀብሎ ያጸደቀ ሲሆን በዚህ መሰረት የዞኑን ዋናና ረዳት የመንግስት ተጠሪ ሹመቶችን ጨምሮ የሶስት የመምሪያ ኃላፊዎችንና የስድስት የወረዳ ፍርድ ቤት ፕሬዝዳንቶችን ሹመት ተቀብሎ በማጽደቅ ተጠናቀዋል።